በዛሬው ቪዲያችን ምን ያህል የመኖ ነው ወይም ደግሞ የእርባታ ወኪል አከፋፋይ በመሆናችሁ ምን ያህል ትርፍ ታገኛላችሁ የሚለውን በደንብ ቁልጭ አድርገን እነጋገራለን። እንዲሁም ደግሞ ስራውን ለመጀመር ምን ያህል ኢንቨስትመንት ያስፈልጋችኋል፣ በትንሹ ለመጀመር ምን ያህል ኢንቨስትመንት ያስፈልጋቸዋል የሚለውን እንነጋገራለን። አብራችሁን ቆዩ። ጤና ይስጥልኝ ውድ የሮ ፋርምስ ሚዲያ ተከታታዮች እንደምን አላችሁ? እኛ በጣም ደህና ነን። ቪዲዮችን በደንብ እየሰራንላችሁ እየጫንላችሁ እንገኛለን። እናንተም እየገባችሁ ሰብስክራይብ እያደረጋችሁ የደውል ምልክቷን መጫን እንዳትረሱ። ምክንያቱም የደውል ምልክቷን ከተጫናችሁ እኛ ቪዲዮችን ስንለቅ ኖቲፊኬሽን ለእናንተ በየጊዜው ይልክላችኋል። ስለዚህ ኖቲፊኬሽን በየጊዜው እንዲገባላችሁ የደውል ምልክቱን መጫን አትርሱ። እንዲሁም በላይክ ላይክ ሼር፣ ኮፒ ሊንክ በማድረግ እኛም ማበረታታት ትችላላችሁ። የተለያዩ የእርባታ ቪዲዮች የምታገኙበት ምርጥ ቻናል ነው። የዛሬ ቪዲያችንን እንጀምር። እንግዲህ በዛሬ ቪዲያችን የመኖ ወኪል አከፋፋይ በመሆን ወይም ደግሞ የእርባታ ግብአቶች አቅርቦት አከፋፋይ በመሆናችሁ ምን ያህል ትርፍ እንደምታገኙ ምን ያህል ኢንቨስትመንት እንደምታገኙ እንመለከታለን። እንግዲህ የመጀመሪያው ኢንቨስትመንታችሁ ወይም ደግሞ የምታወጡት ነው፣ የምታወጡት ኢንቨስትመንታችሁ የመጀመሪያው የቤት ኪራይ ነው። የቤት ኪራይ እንግዲህ በአማካኝ አቬሪ ጁን ያዝንላችሁ፣ በአማካኝ አዲስ አበባ ውስጥ ከ15000 ብር ድረስ ታገኛላችሁ። እንዲሁም ወጣ ባሉ አካባቢዎች ወይም ደግሞ ወጣ ባሉ ከተሞች ደግሞ 10000 ብር ታገኛላችሁ። ይህ የምነግራችሁ እያንዳንዱ ወጋ ከመኖ ውጭ በአማካኝ በአማካኝ የወጡ ናቸው። ከዚህ በላይም ታገኛላችሁ፣ ከዚህ በታችም ታገኛላችሁ። ነገር ግን መኖ እንዲሁም ደግሞ የተለያዩ ግብዓቶች ከኛ ማግኘት ስለምትችሉ እኛ ጋር እየተሸጡባቸው ያሉት ያለውን ዋጋ አሁን ባለበት ዋጋ ነው እየነገርኳችሁ ያላችሁት። ስለዚህ አዲስ አበባ ውስጥ አስራ አምስት ሺህ ብር በአማካኝ ታገኛላችሁ። እንዲሁም ወጣ ባሉ ከተሞች ደግሞ እስከ አስር ሺህ ብር ታገኛላችሁ። ሁለተኛው መደርደሪያ ወንበር፣ እንዲሁም ዲስፕሌይ ነው። ዲስፕሌይ የተለያዩ ቫይታሚኖቻችሁን የምትሸጡበት ማሳያ ወይም ደግሞ ዲስፕሌይ ጠረጴዛ ነው። ሁለት ሌላው ደግሞ መደርደሪያ እንዲሁም ደግሞ ወንበር ነው። እነዚህ ያስፈልጓችኋል። ለእነዚህ ደግሞ ሰላሳ ሺህ ብር ይዘንላችኋል። ሌላው ለጥንቃቄ የሚወጡ ወጪዎች ናቸው። ለጥንቃቄ ማለት ለመብራት ሊሆን ይችላል እንዲሁም ደግሞ የተረሱ አንዳንድ ወጪዎችን ማስተካከያዎች፣ የተለያዩ የአንዳንድ ወጪዎች የተረሱ ካሉ ደግሞ ብለን ለነሱ አምስት ሺህ ብር ይዘንላችኋል። ስለዚህ ኢንቨስትመንታችሁ ይህን ይህን ያጠቃልላል ማለት ነው። ሌላው ያው መኖ ተረክባችሁ ስለሆነ የምትሸጡት አራተኛው የመኖው መኖ እንግዲህ በሁለት መውሰድ ትችላላችሁ። የተለያዩ የመኖ ዋጋዎች አሉ። ነገር ግን በደንብ የሚሄደው እና ብዙ ተፈላጊ ተፈላጊነት ያለው ወኪሎቻችን፣ ኤጀንቶቻችን ቶሎ ቶሎ የሚወስዱት የሚፈልጉት ተፈላጊነት ያለው በገበያው ላይ የእንቁላልጣይ እና የቄብ ዶሮ ስለሆነ የእንቁላልጣይ እና የቄብ ዶሮ ለመጀመሪያ እንድትወስዱ ሪኮመንድ እናደርጋችኋለን፣ ወይም ደግሞ እንጠቁማችኋለን። ስለዚህ የእንቁላልጣይ ሀያ ኩንታል ብትወስዱ፣ የቄብ ደግሞ አስር ኩንታል ብትወስዱ ብለን ይዘንላችኋል። ስለዚህ የመኖ ወጫችሁ የእንቁላልጣይ አንድ መቶ አስራ አምስት ሺ አራት መቶ ስልሳ ብር እንዲሁም ደግሞ የቄብ አስር ኩንታል ሀምሳ አራት ሺ ሰባት መቶ ሰላሳ ብር፣ ሚኒመም በትንሹ በዛ ይዘንላችኋል ማለት ነው። እኛ ጋር ከሰላሳ ኩንታል በላይ ስለሆነ መጀመሪያ የምትወስዱት በትንሹ ይዘንላችሁ ነው። ከዛ በኋላ ትራንስፖርት ነው ትራንስፖርት እኛ ጋር ለኤጀንቶቻችን ነፃ ትራንስፖርት ነው ያለን ስለዚህ የትራንስፖርት ወጪ የለባችሁ ምንም አይነት የትራንስፖርት ክፍያ አትከፍሉ ያ የሚሆነው ግን አዲስ አበባ ውስጥ ከሆናችሁ ነው ከአዲስ አበባ ውጭ ከሆናችሁ ደግሞ የመኖ ገደብ እርከን አለው ልክ ሰላሳ ኩንታል እንዳልነው እዚህ የክፍለ ሀገራቶችም ላይ ደግሞ የምትወስዱት የመኖ ገደብ ስላለው በዛ ተስተናገዳላችሁ ማለት ነው ስለዚህ የትራንስፖርት ወጪ ሙሉ ለሙሉ ነፃ ናችሁ ማለት ነው፣ አዲስ አበባ ውስጥ እየሰራችሁ ላላችሁ። ከአዲስ አበባ ውጭ ላላችሁ ደግሞ የመኖር ከኑ ደውላችሁ መጠየቅ ትችላላችሁ፣ እንዲሁም ፔጆቻችንን በማየት ማወቅ ትችላላችሁ ማለት ነው። አምስተኛ ቫይታሚን ነው። ቫይታሚን ከመኖ ጋር አንድ ላይ የምትሸጧቸው ዶሮዎች፣ ለዶሮዎች የተለያዩ ለስፕሊመንት የሚሰጡ ቫይታሚኖች አሉ፣ እንዲሁም ለኢሚኒቲ ሲስተም ለግሮዝ ከእድገታቸው አንጻር የሚሰጡ የተለያዩ ቫይታሚኖች አሉ። ስለዚህ እነዛ ቫይታሚኖች ለአርቢዎች በደንብ ስለሚጠቀሙት ለአርቢዎች ከመኗችሁ ጋር ሲገዟችሁ ሲመጡ ቫይታሚኖችንም አንድ ላይ ይዛችሁ መሸጥ ትችላላችሁ ማለት ነው። ስለዚህ ቫይታሚኖች ደግሞ ቫይታሚኖች እንዲሁም ደግሞ የተወሰነ ደግሞ የእርባታ እቃዎችን እንድትይዙ ብለን አመቻችተን በትንሹ አስራ አምስት ሺ ብር ይዘንላቸዋል የተወሰነ ቫይታሚን እንዲሁም ደግሞ የተወሰነ የእርባታ ዕቃዎችን ብትወስዱ ማለት ነው ብለን አስራ አምስት ሺህ ብር ይዘንላቸዋል። ስለዚህ አሁን የሚቀረው አጠቃላይ ኢንቨስትመንታችሁ ነው። አጠቃላይ ኢንቨስትመንታችሁ ማለት እስካሁን ያወጣችኋቸው የተለያዩ ወጪዎች አሉ። ለመኖ ከመኖ ጀምሮ በቃ ሱቃችሁ ሊከፈት ነው ማለት ይቻላል። ሱቃችሁን አሟልታችኋል። የእርባታ እቃዎችን አስገብታችኋል። መኗችሁን አስገብታችኋል። የተወሰኑ ቫይታሚኖች እና እቃዎችንም አስገብታችኋል። ስለዚህ አሁን ቤታችሁ ሊከፈት ነው። አጠቃላይ ኢንቨስትመንታችሁ የሚሆነው ሁለት መቶ ሰላሳ አምስት ሺህ አንድ መቶ ዘጠና ብር። ይሄንን ሁሉ ገዝታችሁ ይህን ሁሉ አሟልታችሁ ኢንቨስት ታደርጋላችሁ ማለት ነው። ስለዚህ አጠቃላይ ትርፋችሁ ምን ይመስላል የሚለውን ደግሞ በጥቂቱ እንመልከት። እንግዲህ መኖ በቀል እናንተ ፕሮሞት እንደምታደረጉት ይወሰናል። በእርግጥ ግን ምንም ቢሆን መኖ በቀን እርባታዎች አካባቢ ላይ ሄዳችሁ ፕሮሞት እያደረጋችሁ ከዚህ በላይ መሸጥ ከዚህ በላይ በችርቻሮም በኪሎም በችርቻሮም እንዲሁም ደግሞ በኩንታልም በጅምላም ደግሞ መሸጥ ትችላላችሁ። ስለዚህ በጅምላ አምስት ኩንታል በቀን ትሸጣላችሁ። ይህንን መረጃ ያመጣንላችሁ ከየተለያዩ ኤጀንቶቻችን መረጃ በመሰብሰብ ነው ማለት ነው። ስለዚህ በጅምላ አምስት ኩንታል በችርቻሩ ደግሞ አንድ ኩንታል ትፈታላችሁ ሚኒመሙ ወይም ደግሞ ዝቅተኛው ነው። እኛ ጋር ያሉ ኤጀንቶች በቀን 30 ኩንታል 25 ኩንታልም የሚጨርሱ ኤጀንቶች አሉን። ለዚህ ይሄ እስከሚለምድላችሁ ወይም ደግሞ በደንብ ፕሮሞት እስከምታደረጉ እስከሚለምድላችሁ ድረስ ሚኒመሙ እነያዝንላችሁ። ስለዚህ በጅምላ አምስት ኩንታል እንዲሁም ደግሞ በችርቻሮ ደግሞ አንድ ኩንታል ትፈታላችሁ። ከጅምላው አንድ ሺ አምስት መቶ ከችርቻሮ ደግሞ ችርቻሮ ውድ ስለሆነ አንድ ሺ ሶስት መቶ ታተርፋላችሁ። እንዲሁም በቀን አንድ ቫይታሚ የሆኑ ቫይታሚኖች እንደመውሸጣችሁ መቶ ሀምሳ ብር ታገኛላችሁ ብለን ሚኒመሙን ይዘንላችኋል። ስለዚህ አጠቃላይ ትርፋችሁ ጋር እንሂድ። አጠቃላይ ትርፋችሁ የሚሆነው እንግዲህ ዊ ትርፋችሁ ወይም ደግሞ የቀን ትርፋችሁ 2950 በቀን ውስጥ ታተርፋላችሁ። ያ በ30 ሲባዛ አምስት መቶ በወር ታተርፋላችሁ ማለት ነው። በዚች ብቻ በሰላሳ ኩንታል በቀን በጅምላ አምስት እና አንድ ኩንታል በችርቻሮ ሸጣችሁ ብቻ ማለት ነው። እየጨመረ ሲሄድ ደግሞ ትርፉ በደንብ እየጨመረ ይሄዳል። ሲባዛ በሰላሳ ስምንት ሺህ አምስት መቶ ብር ያልተጣራ ትርፋላችሁ። የተጣራ ትርፋችሁን ስንሰራው ቋሚ ወጪዎቻችሁ የቤት ክራይ እንዲሁም ደግሞ ጥቃቅን ወጪዎች ናቸው። ጥቃቅን ወጪዎች እንደነገርኳችሁ የትራንስፖርት ሂሳብ ስለሌለባችሁ ትራንስፖርት በነፃ ስለሆነ የትራንስፖርት ወጪ የለባችሁም። ስለዚህ ለጥቃቅን ነገሮች ወይም ደግሞ አንዳንድ ጊዜ ለሚፈጠሩ ወይም ደግሞ ለጫኛ ወራጅ ሊሆን ይችላል ለአንዳንድ ነገሮች ሊሆን ይችላል። ለነሱ አምስት ሺህ ብር ይዘንላቸዋል እንዲሁም የቤክራይ ቅድም እንደነገርኳችሁ አስራ አምስት ሺህ ብር አዲስ አበባ ውስጥ ከአዲስ አበባ ውጭ ደግሞ አስር ሺህ ብር ይዘንላችኋል ማለት ነው። ስለዚህ አጠቃላይ ቋሚ ወጫችሁ ሀያ ሺህ ብር ይመጣል ማለት ነው። ስለዚህ ከወጪ ቀሪ ትርፋችሁ ወይም ደግሞ የተጣራ ትርፋችሁ ስልሳ ስምንት ሺህ አምስት መቶ ብር የተጣራ ትርፍ ታተርፋላችሁ በወር ወራዊ ትርፋችሁ ማለት ነው። እለታዊ ትርፋችሁ ሁለት ሺህ ዘጠኝ መቶ ሀምሳ ወራዊ ትርፋችሁ ደግሞ የተጣራ ትርፋችሁ የቤክራይየቤት ኪራይ እንዲሁም ደግሞ ለጥቃቅን ነገሮች የምትዋጫቸውን አምስት ሺህ ብር ቀንሰንላቸው ሀያ ሺህ ብር ቋሚ ወጪ ያለባችሁ ይህ ከወጪ ቀሪ ትርፋችሁ ንጹህ ትርፋችሁ 68,500 ብር በወር ማትረፍ ትችላላችሁ። በትንሹ ጀምራችሁ በትንሽ ካፒታል ጀምራችሁ ይህን ያህል ትርፍ በወር ማግኘት ትችላላችሁ። ካፒታላችሁን በጨመራችሁት ቁጥር ደግሞ ትርፋችሁ በደንብ እየጨመረ እየጨመረ ይመጣል ማለት ነው እናንተ የሚጠበቅባችሁ እርባታ ቦታዎች ላይ እየሄዳችሁ የእናንተን ፕሮዳክት ፕሮሞት እያደረጋችሁ መሸጥ፣ እኛን ሞክሩ እያላችሁ ማበረታታት ነው። ከኛ የምታገኙት ጠቀሜታ ትልቁ ጥራቱን የጠበቀ የዶሮ መኖ አቅርቦት እንዲሁም ደግሞ የእርባታ ዕቃዎች እንዲሁም ቫይታሚኖችን ከኛ ማግኘት ትችላላችሁ። ስለዚህ መኗችንን ወስዳችሁ ስትሸጡ፣ መኖን እየተረከባችሁ ስትሸጡ ላቅ ያለ ትርፍ ታገኛላችሁ። ዶሮዎችን መኖቻችንን ስለሚወዱ ቋሚ ቋሚ የሆኑ ብዙ ደንበኞችን ር ታገኛላችሁ ማለት ነው። እንዲሁም ደግሞ ነፃ ትራንስፖርት ከኛ ታገኛላችሁ። ነፃ ትራንስፖርታችን እንግዲህ ምንም አይነት ትርፋችሁ ላይ ምንም አይነት ጫና ሳያሳደር በደንብ እንድትጠቀሙ ያደርጋችኋል። የትራንስፖርት ወጫችሁ ተሸፍኖላችሁ ቤታችሁ ድረስ ወይም ደግሞ ሱቃችሁ ድረስ ከተፊልላችኋል ማለት ነው። ስለዚህ ከኛ ጋር መስራት የምትፈልጉ በዚህ ዘርፍ ከኛ ጋር መስራት የምትፈልጉ ቢሮችን ለእናንተ ሁሌም ክፍት ነው። ደውላችሁ መጠየቅ ትችላላችሁ። እንዲሁም ደግሞ መታችሁ ከኛ ጋር ውልተዋውላችሁ ስራውን መጀመር ትችላላችሁ። ላቅ ያለ ትርፍ ማግኘት ትችላላችሁ። እንዲሁም ደግሞ ነፃ ሙያዊ ድጋፍም ደግሞ ከእናንተ ጋር ነው። ሁሌም ነፃ የሙያ ድጋፍ ይሰጣችኋል። እየሄዳችሁ ስት ፕሮሞት ስታደርጉ ምን ማለት እንዳለባችሁም እንዴት ፕሮሞት ማድረግ እንዳለባችሁም የተለያዩ ስልጠናዎችን እናዘጋጅላችኋለን ማለት ነው። ስለዚህ ከኛ ጋር መስራት የምትፈልገው ቢሯችን ሁሌም ክፍት ነው። ይህን ያህል ትርፍ ታገኛላችሁ ማለት ነው። እንግዲህ ይህ ከወጪ ቀሪ እንግዲህ የምታተርፉት የ68 500 በሶስት ወር ውስጥ 200 ሺህ ብር የተጣራ ትርፍ እንድታተርፉ ያስችላችኋል። መጀመሪያ አካባቢ ላይ አጠቃላይ ኢንቨስትመንታችሁ 235 ሺህ 190 ብር ነው። ያ ማለት በሶስት ወር ውስጥ ዘጋችሁ ማለት ነው የመኖ ንብረት እንዳለ ሆኖ እንዳለ መኖ እንዳላችሁ ሆናችሁ ሙሉ ለሙሉ ኢንቨስትመንታችሁን ዘጋችሁ ማለት ነው። ስለዚህ ይህንን ጥቅም ከእኛ ማግኘት ትችላላችሁ። የመኖ ኤጀንት ወኪል አከፋፋይ በመሆን የእርባታ ዕቃዎችንም እንዲሁም ደግሞ ከኛ ጋር በመነጋገር ደግሞ ዶሮችንም በእኛ መል ዶሮችን የተለያዩ ኦርደሮች እየተቀበላችሁ ከኛ ጋር አብራችሁ መስራት ትችላላችሁ። ከኛ ጋር መስራት ለምትፈልጉ ሰዎች ከታች በምናስቀምጥላችሁ ስልክ ሮብ ፋርምስ እያላችሁ ደውሉልን። የዛሬ ቪዲያችን ይሄን ይመስል ነበረ። እኛን ለማታውቁን ሮብ አግሮ ኢንዱስትሪዎች እንባላለን። ጥራቱን የጠበቀ የዶሮ መኖ አቅርቦት፣ የአንድ ቀን ጫጩት አቅርቦት፣ የቄብ ዶሮ አቅርቦት፣ ቫይታሚኖች፣ ክትባቶች፣ መድኃኒቶች አቅርቦት፣ የማማከርና የስልጠና አገልግሎት እንዲሁም የእርባታ ዕቃዎች አቅርቦት እንዲሁም ደግሞ እንቁላልና የዶሮ ስጋ አቅርቦት እንሰጣለን። እንዲሁም ደግሞ አሁን በጀመርነው ሙሉ ፓኬጅም ከእኛ ጋር መታችሁ መስተናገድ ትችላላችሁ። ሙሉ ፓኬጆቻችን እነዚህን በሙሉ ያጠቃለሉ ስለሆነ ሁላችሁም እንድትጠቀሙ እንጋብዛችኋለን። እንዲሁም ደግሞ የተለያዩ ኤጀንቶች እኛ ጋር ቃለመጠይቅ አድርገንላቸው የሰጡን ኢንተርቪው ያለ እሱንም በመመልከት የመኖ ኤጀንት መሆን ትችላላችሁ። የዛሬ ቪዲዮአችን ይህን ይመስል ነበረ ባይ